የንግድና ቀጠናዊ ትስስር ሚኒስቴሩ ሚኒስትር ዶክተር ካሳውን ጎፌ በደረሰባቸው አስደንጋጭ አደጋ ጽኑ ህሙማን ክፍል ውስጥ ገብተዋል ተብሏል። አደጋውን ያደረሰው ማን ነው? እጅግ ሰበር መረጃ ደርሶናል። ዝርዝሩን ከቆይታችን ትሰማላችሁ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል በመንግስት ኃይሎች በፈጸመው ጥቃት ቁጥራቸው ከፍ ያሉ የጸጥታ ኃይል አባላት ተገድለዋል። ዝርዝር ዘገባ ይዘንበታል። ኢትዮጵያና ኤርትራ ቀዝቃዛውን ጦርነት አፋፍመው ቀጥለዋል። ሁኔታዎች እየተባባሱ እየሄዱ ያሉበት ሁኔታ ላይ ደርሰናል። ሰበር መረጃ ደርሶናል። በዝርዝር እናሰማችኋለን። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን በማክበር ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። ህወሃት ሰኔ 21 ቀን 2017 ዓ ም መከላከያ ሰራዊቱ ከትግራይ ለቆ የወጣበትን ቀን አከበረ። መከላከያ ሰራዊቱ በጊዜው ክልሉን ለቆ ለመውጣት በምክንያትነት የተጠቀሰው ጊዜው የአዝመራ ጊዜ በመሆኑ በጦርነት ምክንያት የትግራይ ህዝብ ማረስ ስላልቻለ ጦርነቱ ከቀጠለ ለከፋ ረሃብ ስለሚጋለጥ የሚል ምክንያት ነበር። ህወሀት በፊናው በዕለቱ ዘመቻ አሉላ አባነጋ በሚል በከፈተው ጥቃት መከላከያ ሰራዊቱን በማሸነፍ ከትግራይ አስወጣን ባይ ነው። ቀኑን አስመልክቶ በማኅበራዊ ትስስር ገጻቸው መልእክት ያስተላለፉት የህወሀት ሊቀመንበር ዶክተር ደብረ ደብረጽዮን ገብረ ሚካኤል የትግራይ ህዝብ እንደ ሌሎች ህዝቦች የመውረርና የመጨቆን ፍላጎት ልምዱን ባይኖረውም ለቁጥር የሚያዳግቱ ወረራዎች ተፈጽሞበታል ብለዋል። ከቅርብ ዓመታት ወዲህ የተካሄዱ አውዳሚ ጦርነቶችን በሕዝብ ላይ የተፈጸሙ ወረራ ቀጣይና መገለጫ ነው ብለዋል። ስለሆነም የትግራይ ሕዝብና ሰራዊት ጽናቱና ጀግንነቱ ፈታኝና አስቸጋሪ ደረጃዎችን በማሳለፍ በጀግናው አባታችን ጄኔራል አሉላ አባነጋ ስም የተሳካ ወታደራዊ ዘመቻ ከፈቱ። ይህ የተሳካ ወታደራዊ ዘመቻ የትግራይን ህዝብ የማይናወጥ ጽናትና የትግል መንፈስን በድጋሚ አረጋግጠዋል ሲሉ መልእክታቸውን አስተላልፈዋል። በምስራቅ ወለጋ ዞን ግዳና አያና ወረዳ ሰባት የመንግስት ጸጥታ ኃይሎች በታጣቂዎች መገደላቸውን ቢቢሲ ዘገበ። ወደ አዲስ አበባ ይጓዝ በነበረ ተሽከርካሪ ላይ ታጣቂዎች ሰዎቹ ትናንት ጠዋት ተኩሱ ከፍተው ግድያውን መፈጸማቸውን የወረዳው አስተዳደር አስታውቋል። መኪናው ታታ የተሰኘ የህዝብ ትራንስፖርት መሆኑን የጠቀሱት አስተዳዳሪው በውስጡ የፖሊስ አባላትና ሚሊሻዎች እንደነበሩ ገልጸዋል። በጥቃቱ ሶስት ፖሊሶች አራት ሚሊሻዎች መገደላቸውን ጠቁመው ሌሎች ቆስለው እንዳሉ ወደ ሆስፒታል መወሰዳቸውን አሳውቀዋል። የቆሰሉትም በጊዳና አያና ሆስፒታል ሕክምና እየተደረገላቸው እንደሚገኝ ጠቁመው ሁለቱ ግን ከባድ ጉዳት ስለደረሰባቸው ወደ ነቀምት ሆስፒታል በሪፈራር መወሰዳቸውን ገልጸዋል። ከፖሊሶቹና ከሚሊሻዎቹ ውጪ በተሳፋሪዎች ላይ ምንም አይነት ጉዳት እንዳልደረሰ የጠቆሙት አስተዳዳሪው ጥቃቱን የፈጸሙት ታጣቂዎች እነማን እንደሆኑ ለቢቢሲ አፋን ኦሮሞ ጥርጣሪያቸውን አሳውቀዋል። ሚኒስትሩ በከባድ አደጋ ጽኑ ህሙማን ክፍል ውስጥ መግባታቸው ተነገረ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያዘ ላለፉት ስድስት ቀናት ውስጥ በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል ውስጥ ሕክምና እየተደረገላቸው መሆኑን ተገልጿል። ምንጮች ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ላይ ሳይሆኑ እንዳልቀሩ መታመኑን ጠቁመዋል። ሚኒስትሩ አደጋው የደረሰባቸው ባለፈው ሳምንት እሁድ ሰኔ 14 2017 ዓ.ም ለሰኞ አጥቢያ ከሌሊቱ 7 ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩት የነበረ መኪና በካርል አደባባይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነ ነው ምንጮች የገለጹት። በግጭቱ ሚኒስትሩ ካሳሁን በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንደደረሰባቸውም ተመላክቷል። ሚኒስትሩ ከአደጋው ስፍራ ወደ ሆስፒታል ያደረሷቸው ሰዎች በግጭቱ ከተጎዱበት ተሽከርካሪ ውስጥ ሲያስወጧቸውም ሆነ የተሻለ ሕክምና ያገኙባቸዋል ያሏቸውን የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛ የመንግስት ባለስልጣን መሆናቸውን ባይገነዘቡም በአልኮል መጠጥ ተጽዕኖ ስር እንደነበሩ ግን ማወቃቸውን ምንጮች ተረድተዋል። የኢትዮጵያና ኤርትራ ጉዳይ ወደ ግጭት እንዳያገባ እየተሰጋ እንደሆነ ተንታኞች ተናገሩ። አንዱ የሌላውን ቡድን በመደገፍ የከረሙት የሁለቱ ሀገራት መንግስታት ወደ ለየለት ጦርነት የሚገቡበት የጦርነት ጉሰማ ላይ ናቸው ነው የተባለው። በሰሞኑ የውጭ ጉዳይ ሚኒስትር ኤርትራ ሉዓላዊነትን እየጣሰች መሆኑን ጠቅሶ ያወጣው መግለጫ ጉዳዩ መረር ማለቱን የሚጠቁም እንደሆነ ነው የተነገረው። ኢራንና እስራኤል በቀጠናው የሚደግፏቸው ኃይሎች ለማስታጠቅ ወደ ኋላ የማይሉ በመሆኑ ለጦርነት መከፋፈል የከፋ አደጋ የሚያስከትል ያደርገዋል ነው የተባለው። የኢራንና የእስራኤል ጦርነት ያሳየን ዋና ዋና የተቋሙ መሪዎችን መግደል፣ ወሳኝ ተቋማትን ማውደም ነው። የአብይና የኢሳያስ መንግስትም ከህወሃት ጋር በነበረው ጦርነት የድሮንን ጥቅም አብሮ አይቷል። በኢራንና እስራኤል ጦርነት ወቅት ሚና የነበረው ድሮን በኢትዮጵያና ኤርትራ ቀጣይ ግጭት ዋና መሳሪያ ሊሆን ይችላል ተብሏል። ከህወሃት ጋር በነበረው ጦርነት ኢትዮጵያ ከተጠቀመችባቸው ድሮኖች መካከል ለህዝቦላና ህውቲ ቡድኖች ከድሮን ባለፈ ሚሳኤል ስታስታጥቅ የነበረችው ኢራን በመንግስት ደረጃ የኤርትራን መንግስት ልታስታጥቅና ግጭቱን የከፋ እንዲሆን ሚና ልትጫወት ትችላለች የሚሉ ተንታኞች እዚህም እዛም እየበረከቱ ነው። የኢትዮጵያ መንግስት በባህር ጉዳይ ላይ እርግጠኛ ሆኖ እየተናገረ የሚገኘው ቃለ ገቡ ሀገራት እንዳሉ በመጥቀስም ጭምር ነው ይላሉ እነዚህ ተንታኞች። ይህ ዓለምን ልብ ቀጥ ሊያደርግ ደርሶ የነበረው ጦርነት አካል የሆኑት ሀገራት ከኋላ የሚደግፉት የኢትዮጵያና የኤርትራ ጦርነት የከፋ አደጋ ሊያመጣ ይችላልም ብለዋል። በሌላ በኩል መረሳት የሌለበት የእስራኤልና የኢራን ጦርነት በሚሳኤልም ሆነ በአየር ማጥቃትን ቀላል ያስመሰለ በመሆኑ ነው የሁለቱ ሀገራት ጦርነትና ሁኔታ የተረጋጋ የሚመስል የነበረውን የዓለምን ሁኔታ ያናጋ ነበረ። ከሩሲያ ከዩክሬን ጦርነት ጋር ሲደመር ከተሞችና ተቋማትን በሚሳኤል ማፈራረስና ማውደም እንደተራ ጉዳይ ያሳየ ሆኗል። ከግብፅ ጋር በአባይ ውሃ የምትጨቃጨቀው ኢትዮጵያም ሆነች ከኢትዮጵያ ጋር በውሃ ቀጠነ ጸብ ውስጥ ያለችው ኤርትራ ጋር የሚሳኤልና ሌላ ጦርነትም ሊያለማምድ ይችላል ተብሏል። ይህ የአስራ ሁለት ቀናቱ ጦርነት የዓለም መሪዎች የኢራንና የእስራኤልን መቀጣቀጥ ቁጭ ብለው ሲያዩ የሚመጣላቸው እነሱ እድል ቢያገኙ ሊመቱት የሚችሉት አገር ነው። የግብጽ የኢትዮጵያና ኤርትራ መሪዎችም የ12ቱን ቀናት ጦርነት ስልት ሊከተሉ የሚችሉ ናቸው ነው የተባለው። የዓለም ባንክ ኢትዮጵያን ጨምሮ 39 ሀገራት በግጭት ውስጥ ወደኋላ እየቀሩ ነው አለ። ባንኩ ከኮቪድ-19 ወረርሽኝ ወዲህ በዓለም አገራት ላይ ያደረገውን ጥናት ተከትሎ ባወጣው ሪፖርት 39 ሀገራት ከፍተኛ አደጋ ውስጥ እንደሚገኙ አሳውቀዋል። የባንኩ ምክትል ቺፍ ኢኮኖሚስት አሆን ኮስ ሲናገሩ በግጭትና በአለመረጋጋት ውስጥ ባሉ ሀገራት ከኢኮኖሚ ዕድገት ይልቅ መቀዛቀዝ የተለመደ ነው ያሉ ሲሆን እነዚህም ሰላሳ ዘጠኝ የዓለም ሀገራት እንደሆኑ አስረድተዋል ከሰላሳ ዘጠኙ ሀገራት አሁንም 21ዱ በግጭት ላይ የሚገኙ መሆናቸውን ገልጸው ከእነዚህም መካከል እንደ ምሳሌ ኢትዮጵያ ዩክሬን ሱዳን ጋዛን ጠቅሰዋል ዓለም ባንክ በዚህ ሪፖርት ግጭት እየበዛ ከመምጣቱ በተጨማሪ ረሃብ ይከሰታል ያለ ሲሆን እነዚህም 39 ሀገራት ኢኮኖሚ በግጭት እየተንኮታኮተ እንደሆነ በርካታ ህዝቦቻቸውም የምግብ ዋስትና ስጋት ውስጥ መግባታቸውን አሳውቋል ሲል የዘገበው አሶሼትድ ፕሬስ ነው። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ከሰኔ 212017 ጀምሮ በሰኔ ወር ሲሸጥ በነበረበት የመሸጫ ዋጋ እንዲቀጥል በመንግሥት መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የነዳጅ ማደያዎችና ኩባንያዎች በነዳጅ ውጤቶች ግብይቶች ላይ የአዋጁን አሰራርና መመሪያ መሰረት አድርገው ውሳኔውን ተግባራዊ በማድረግ ኅብረተሰቡን በቅንነትና በታማኝነት እንዲያገለግሉ የንግድና ቀጠናዊ ትስስር ሚኒስቴር ጠይቋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች ለዛሬ ያዝነላችሁ ሀገራዊ ሰበር መረጃዎች በዚህ አብቅተዋል። ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ ጋብዘን ተሰናበትን። ሰላም።